ክብሮታይ ሰላምታችን በእያላችሁበት ድረስ የተወደዳችሁ የኢትዮ ፎረም ቤተሰቦች እነ ሁለቱን ዘገባዎቻችንን ከዚህ እንደሚከተለው ማቅረብ ጀመርን። አበይት ነጥቦቹን በቅድሚያ በአማራ ክልል በመንግስት ኃይሎች ካምፖች ላይ ጥቃቶች ሲደርሱ የከባድ መሳሪያ ድብደባም ተፈጽሟል። ጄኔራሉ እየተዘጋጀን ያለነው ለፋኖና ሸኔ አይደለም የሚል ንግግር አድርገዋል። በዝርዝር እንቃኘዋለን። ጠቅላይ ሚኒስትሩ የፈረሙትና ሀገሪቱን አራት ነጥብ ሁለት ቢሊዮን ዶላር ኢንቨስትመንት የሚያሳጣው ፕሮጀክት እንዳይፈጸም ድርጅቱ አስጠነቀቅም። የብልጽግናው አገዛዚ አገዛዝ ህዝባችንን የተፈጥሮ ጋዝን ለመመዝበር ሲል የደረሰውን ስምምነት አሁን ቀልብሶታል ሲልም አሳውቋል። ትሰሙታላችሁም። ሻቢያ ከፋኖ ጋር ግንኙነት አለው መባሉን ጨምሮ የሚቀርቡበትን በርካታ ክሶችን በድጋሚ አስተባብሏል። የፕሬዝደንት ኢሳያስ አፈወርቂን የተለመደ ንግግርን ያጣቀሰው የሀገሪቱ ጋዜጣም የጦርነት ነጋሪት ጉሳማው ቀጥሏል ሲልም አንስቷል። እንመለከተዋለን። ርዕሰ መስተዳድሩ በክልላቸው የሚገኘውን አንድን ማህበረሰብ ወፍ ዘራሽ ናችሁ፣ ክልላችንን ለቃችሁ ውጡ ማለታቸው ተገለጸም። ምክር ቤታቸው እንዲሰበሰብ አድርገው በሀሳብ የሞገቷቸውን አባላትን ያለመከሰስ መብታቸውን እያነሱ እያሳሰሩም ቀጥሏል። ሌላኛው መረጃችን ነው። በትግራይ የተፈጠረው ውጥረት በሰላማዊ መንገድ እንዲፈታ ኮሚሽኑ አሳሰበም። ኮሚሽኑ እገዳውን ተከትሎ በተነሳ ግጭት በክልሉ ሰዎች መጎዳታቸው፣ መታሰራቸውና አስተዳዳሪዎች መቀየራቸውንም ጠቅሷል። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህንና ሌሎችንም መረጃዎችን ትሰማላችሁ። ሰናይ ቆይታ ይሆንላችሁ። በአማራ ክልል በመንግስት ኃይሎች ካምፖች ላይ ጥቃቶች ሲደርሱ የከባድ መሳሪያ ድብደባ ተፈጽሟል። ጄኔራሉ እየተዘጋጀን ያለነው ለፋኖና ለሸኔ አይደለም የሚል ንግግርን አድርገዋል። የሀገሪቱ ወታደር አዛዦች ከሀገሪቱ ወጣቶች ጋር እያከናወኑ የቀጠሉትን ጦርነት ስለ ማገባደዳቸው ደጋግመው ሲናገሩ፣ ለቀጣይ ተልእኮ መዘጋጀታቸውንም ሲገልጹ መስማት የተለመደ ነው። ፊልድ ማርሻል ብርሃኑ ጁላ ከቀናት በፊት አሁን የመከላከያ ሰራዊቱን እያዘጋጀን የምንገኘው በአማራ በኦሮሚያ ክልልም ለሚያስቸግሩን ኃይሎች አይደለም ለውጭ ጠላቶቻችን እንጂ ሲሉ ተደምጦም ነበር። ማሸነፍ እኮ ቆሞ መዋጋትን ይጠይቃል። አሁን በሀገራችን አንዳንድ አካባቢዎች የሚንቀሳቀሱ ጸረ ሰላም ኃይሎች ግን ሰራዊታችን ፊት ቆመው የሚዋጉ አይደሉም። የምንዘጋጀው አሁን እዛም እዛም ገጭ ገጭ ለሚለው ጉዳይ ሳይሆን ለአገራዊ ብሔራዊ ጥቅም ከውጭ የሚቃጣብንን ወረራ ለመመከት ነው። ባለፉት የብልጽግና የስልጣን ዓመታት ሰራዊቱን ሪፎርም አድርገን ዘመናዊ የጦር መሳሪያን አስታጠቅን፣ የድሮን ባለቤትም ሆን የሚሉ ያገዛዙ ገለጻዎች ሁሉ የተሞከሩት በኢትዮጵያውያን ላይ የገደሉት ኢትዮጵያውያንን ጥቅም ላይ የዋሉትን በርስ በርስ ጦርነቶች መሆናቸው ግን የሚታወቅ ነው። ይህን ለውስጥ ኃይሎች ሳይሆን ለሌሎች ኃይሎች እየተዘጋጀን ነው ገለጻን ትናንት ሲያደርጉ የተሰሙት ደግሞ የምስራቅ ዕዝ አዛዡ ሌተናንት ጄኔራል መሐመድ ተሰማ ናቸው። ሰራዊቱ እየሰለጠንና እየታጠቀ ያለው በየ መንደሩ ጠመንጃ አንግበው ለሚሽለኮለኩ ጽንፈኛና ሽብርተኛ ኃይሎች ሳይሆን ለኢትዮጵያ ሉዓላዊነትና ግዛታዊ አንድነት ነው ሲሉም ነው የተናገሩት። በሱዳንም በኤርትራም በደቡብ ሱዳንም በጅቡቲ ደግሞ በአየር ኃይሉም የሚደበደብና ሉዓላዊነቱ የተደፈረ ሀገር ጦር አዛዥ ሆነው ነው በተቃራኒው ጎጃምና ጎንደር ላይ አንድ ሺህ አምራች ዜጋን መግደላቸውን በኩራት መግለጫ የሚያወጡ አዛዥ ናቸው እንዲህ የሚናገሩት ዛሬና ትናንት። እንኳን በአማራ ክልል ያለው ነባራዊ ሁኔታም ጄኔራሉ እንደሚሉት የታጠቁት ጦር መሳሪያም ለውጭ ጠላት እያዘጋጁ ሳይሆን በውስጥ ኃይሎች ላይ እያዘነቡ ስለመቀጠላቸው የሚያመላክት ነው። ዛሬ በሰሜን ወሎ ዞን ወልዲያ ዙሪያ የከባድ መሳሪያ ድብደባዎች ሲደረጉ ነው ያረፈሉት። ከሼህ ሁሴን አሊ አላሙዲን ስቴዲየም አካባቢ ወደ ጉባ ላፍቶ ወረዳ የተለያዩ ቀበሌዎች፣ እንደዚሁም ሀብር ወረዳ አንዳንድ ቦታዎች ነው የከባድ መሳሪያ ድብደባው ሲፈጸም የነበረው። በሌላ በኩል የፋኖ ኃይሎች ደግሞ በመንግስት ኃይሎች ካምፖች ላይ ጥቃቶችን አድርሷል። በጎጃም እናርጅና፣ ናውጋ፣ ሳፈቅዳም፣ አቸፈር፣ ጭንባም፣ በደቡብ ወሎ መቅደላ ኮሬብ የተፈጸሙትና በሌሊት ጭምር የደረሱትን በምሳሌነት የሚጠቀሱ ናቸው። ሌትናንት ጀነራል መሐመድ ተሰማ ግን ጽንፈኛውና አሸባሪው ሲሉ የጠሯቸው የፋኖ ኃይሎችና የኦሮሞ ነጻነት ሰራዊትን የውጭ ኃይሎች ጋር ትስስር ፈጥሯዋል ሲሉ ፈርጀው እየተዋጉን ያሉትም ኢትዮጵያ ለእነዚህ የውጭ ኃይሎች አሳልፎ ለመስጠት ነው በሚል ይከሳሉም። ጠቅላይ ሚኒስትሩ የፈረሙት ሀገሪቱን አራት ነጥብ ሁለት ቢሊዮን ዶላር ኢንቨስትመንት የሚያሳጣው ፕሮጀክት እንዳይፈጸም ድርጅቱ አስጠነቀቅም። የብልጽግናው አገዛዝ ህዝባችንን የተፈጥሮ ጋዝን ለመመዝበር ሲል የደረሰውን ስምምነት አሁን ቀልብሶታል ሲልም አሳውቋል። ጠቅላይ ሚኒስትር አብይ አህመድ በስልጣን ዘመናቸው ከተናገሯቸው ደብዛቸውን ከጠፉ ጉዳዮች ውስጥ የነዳጅ አመረትን ጉዳይ ዝነኛው ይመስላል። ይህ በሶማሌ ክልል ይደረጋል የተባለው የነዳጅ ማውጣት ተግባርን በተመለከተ ነው። ኦብነግ ማስጠንቀቂያውን ያወጣል። ተሞልተው ኦብነግ የቻይናው ፖሊሲ ጂኤል በኦጋዴን የተፈጥሮ ጋዝን በማውጣት እንዳይሰማራ አስጠንቅቁም። ኩባንያው ከሶማሌ ክልል ህዝብ ይሁንታ ውጭ የተፈጥሮ ጋዝ በማውጣት ስራ ከተሰማራም ለሚፈጠረው ችግር ኃላፊነቱን ይወስዳል ብሏል። ኦብነግ በክልሉ የማዕድን ቢሮና በኩባንያው መካከል ሰሞኑን የተደረገው ምክክር ያልተፈቱ የሶማሌ ህዝብ የፖለቲካ ጥያቄዎችን ችላ በማለት የኦጋዴን የተፈጥሮ ጋዝን በድብቅ ለማውጣት ያለመ ነው ብሎታል። መንግስት የተፈጥሮ ጋዙን ለመመዝበር ሲል ከስድስት ዓመታት በፊት አስመራ ላይ የተፈረመውን የሰላም ስምምነት ቀልብሶታል በማለትም ኦብነግ ከሷል። ኦብነግ የጠቅላይ ሚኒስትር አብይ አህመድ መንግስት የተፈጥሮ ጋዙን ለማውጣት የሚያስችል ስልጣን የለውም፣ የሶማሌ ክልል መንግስትን በክልሉ ዘንድ ቅቡልነት የለውም ብሏል። ከስድስት ዓመታት በፊት ንግግሬ ፊርማ ነው የሚሉት ጠቅላይ ሚኒስትሩ ለተደማሪው ህዝባቸው በሰበር ዜና የነዳጅ ባለቤት አደረኩ ማለታቸው የሚዘነጋ አይሆንም። በሶማሌ ክልል ኦጋዴን ኤሊል አካባቢ የሚደረገው የድፍድፍ ነዳጅ ሀብት የማውጣት ስራ ደግሞ ለቤተ መንግስታቸው እድሳት 40 ሚሊዮን ዶላር ጉርሻ ለሰጣቸው ለቻይና ፖሊሲ ኩባንያ ያስረክበውት ነበርም። ነገር ግን ይህ ተቋም ቢያንስ 30 በመቶ ካፒታሉን እንኳን ወደ ብሔራዊ ባንክ ያስገባ ዘንድ ተጠይቆ ደብዛው ጠፋ፣ ነዳጁም የውሃ ሽታ ሆኖ ቀረ። ቆይቶም በመስከረም ወር 2015 ዓ ም የጠቅላይ ሚኒስትሩ ባለሟል ታከለ ኡማ እንዲህ የሚል መግለጫ ሰጡ። ኩባንያው በሀገር ሀብት እየተጫወተ አይቀጥልም፣ የፋይናንስም የቴክኒክም አቅም የለውም ስለሆነም ውላችን ተቋርጧል የሚል የፖሊጂ ሴል የተፈጥሮ ጋዝ ፍለጋና ልማት ለ አስር እና ከዛ አመት በላይ ከኛ ጋር የነበራቸውን ውል አቋርጠናል። ከትላንትና ጀምሮ ከኢትዮጵያ መንግስት ከማዕድን ሚኒስትሪ ጋር የነበራቸው የፍለጋና የልማት ውል አቋርጠናል። የኢትዮጵያን ሀብት ይዘው እስረኛ አርጎ ለረጅም አመታት የሚቀምጡትን መታገስ አይችልም። ይሄኛው ለሌሎች ኩባንያዎች ማስተማሪያ ይሆናል ብዬ አስባለሁ። እንዲህ የተገለጸው የቻይናው ኩባንያ ጂሲኤል ፔትሮሊየም ጋር ግን ጠቅላይ ሚኒስትር አብይ አህመድ ከወራት በፊት በሚስጥር ተይዞ የቀረ አንድ ስምምነትን ፈርሟል። በሶማሌ የከለል ኦጋዴን ኤሊሌ አካባቢ የሚገኘው የድፍድፍ ነዳጅ ሀብትን መሸጥ የሚል በዚህ አካባቢ ያለው የነዳጅ ምርት ከ10 ትሪሊየን በላይ ኪዩቢክ የሚሆን የተፈጥሮ ጋዝ እንደሆነ የአሜሪካ ኩባንያዎች ያደረጉት ጥናት ያሳያል። ይህም ኢትዮጵያን ከአራት ነጥብ ሁለት ቢሊዮን ዶላር በላይ ኢንቨስትመንት ባለቤት ያደርጋታል። በየአመቱ ደግሞ ከ340 ሚሊዮን ዶላር በላይ እንድታገኝ ይረዳታል ማለት ነው። ባለፈው መያዝያ ጠቅላይ ሚኒስትሩ ለዚሁ ኩባንያ አካባቢው ላይ ያለውን የተፈጥሮ ሀብት ይወስድ ዘንድ በ725 ሚሊዮን ዶላር መሸጣቸውን ኢትዮ ፎረም የቤተመንግስት መንግስት ምንጮችን ዋቢ አድርጎ መዘገቡም ይታወሳል። ጠቅላይ ሚኒስትሩ ይህን የሀገሪቱን የትውልዶች እምቅ የተፈጥሮ ሀብት በዚህ መልኩ ያቀረቡበት ምክንያት ደግሞ ያጋጠማቸው የውጭ ምንዛሬ ጥረት ነበር። ቻይና ባለፈው አመት ታሳስ ወር 15 ቢሊዮን ዶላር እዳ መክፈል ያቃተውን መንግስታቸውን መክፈያ ጊዜ ብታራዝምም ይህንን ኢትዮጵያን የበጀት ዲፎልት ውስጥ ላለማስገባት ያቀረበችውን አማራጭ በኩባንያዎቿ በኩል የብድር ማዞር ወይም ዴብት ስዋፕ መሆኑ ደግሞ አንድ የብሔራዊ ባንክ ባለስልጣን ዋቢ አድርገን መዘገባችንም እንደዚሁ። እናም ጠቅላይ ሚኒስትሩ ለጊዜው ያችን ገንዘብ ለማግኘት ሲሉ ስምምነቱን ፈጽመው ተባሮ የነበረውን የቻይና ኩባንያ በድጋሚ ወደ ሶማሌ ክልል ልከውታል። ኦብነግ የተቃወመውም ይህ ተቋም ሊያከናውን ያቀደውን የነዳጅ ማውጣት ተግባር ነው። ሻቢያ ከፋኖ ጋር ግንኙነት አለው መባሉን ጨምሮ የሚቀርቡበትን በርካታ ክሶች አስተባብሏል። የፕሬዝደንት ኢሳያስ አፈወርቂን የተለመደ ንግግር ያጣቀሰው የሀገሪቱ ጋዜጣም የጦርነት ጉሰማው ቀጥሏል ሲልም አንስቷል። የአስመራ አስተዳደር ከቅርብ ጊዜ ወዲህ ያለማቋረጥ መግለጫዎችን፣ ማስተባቢያዎችና ክሶችን እያሰማ ይገኛል። የጦርነት ቅስቀሳዎች እየተደረጉ ቢነው በሚል የሚወነጅለው ሻቢያም በእድሜ የገፉ ዜጎችን ሳይቀር ክተት ያወጀው የውጭ ጉዞዎች ላይ ከፊል እገዳን የጣለው ሜካናይዝድ ኃይሉን ከሱዳን ድንበርና ማዕከላዊ ኤርትራም ወደ ኢትዮጵያ ድንበር ያዘዋውረው ለምንድን ነው የሚለውን በተመለከተ ግን ምላሽ ሰጥተው አያውቅም። የሆነው ሆኖ ከማስታወቂያ ሚኒስትሩ ባሻገር ተከታታይ ማስተባበያና የአቋም መግለጫዎች እንዲሰራጩበት እየተደረገ ያለው የሻቢያው ልሳን ሀዳስ ኤርትራ ጋዜጣ ነው። የዚህን የሻቢያውን ወቅታዊ አቋምን የተመለከተውን የጋዜጣውን ሀተታ በአዲስ አበባ የኤርትራ ኤምባሲ ጭምር መንግስታዊ አቋም መሆኑን በሚያረጋግጥ መልኩ አጋርቶ ታይቷል። ከሰሞኑ እንደተስተዋለው ሁሉ ይህ ሀተታ የኢሳያስ አፈወርቅን የኛ ያልሆነውን አንፈልግም፣ የራሳችንንም አንሰጥም የሚለውን የተለመደ ንግግር ያጣቅሳል

እንዲህ ያለ ንግግር ያላቸው ፕሬዚደንት ኢሳያስ የትግራይ ሉዓላዊ ግዛቶችን ወስደው ጦር አስፍረውባቸዋል። የብልጽግናው አገዛዝ ያቀረበላቸውን ግብዣ ተጠቅመው የራሳቸው ያልሆነን ፋብሪካም ታንክም ማጓጓዛቸውም የሚታወቅ ነው። ሀዳስ የኤርትራ ጋዜጣ ግን የኛ ያልሆነውን አንፈልግም የራሳችንንም አንሰጥም ሲል ይዘግባል። በቅርቡ ጦርነቱ የማይቀር ነው የምስራቅ አፍሪካ ነባራዊ ሁኔታ ሊቀይር የሚችል አውዳሚ ጦርነት በቅርቡ ሊነሳ ይችላል በሚል እየተናፈሰ ነው ሲል ያስቀምጣል። በኤምባሲዎች በኩል ጭምር የተጋራው የሻዕቢያው አቋም መግለጫ። ከዛም በብልጽግናው በኩል ተደጋግሞ ቀረቡብን የሚሉ ክሶችን በማስተባበል ይቀጥላል። ቀዳሚው ጉዳይ ኤርትራ የፋኖ ኃይሎችን ደገፈች የሚለውን ነው። ሁለተኛው ደግሞ የህወሀት አንዱ ወገን ጋር ትገናኛለች የሚለውን ያነሳል። ሻዕቢያ የፕሪቶሪያውን ስምምነት ስላልፈረመም ስምምነቱን ለማፍረስ እየሰራ ነው እንባላለን እያለም ይቀጥላል። ኤርትራ ከግብጽ ከሳውዲ አረቢያ ወዘተ ጋር ተቀናጀች እየተባለ ጩኸቱ በረታብን የሚለው ሻዕቢያም የወጣቶች ምድረ በዳ ያደረጋትን ኤርትራንም የየብስ በባህርና በደሴቶች የተትረፈረፈ ሀብት ያላት የታደለ ህዝብ የእሱ ያልሆኑን የማይፈልግ ፈልጎም የማያውቅ ሲል ያብራራል። የአስመረው መንግስት ለማወደስ የሚጠራው እማይ ደግሞ የእርስ በርስ ጦርነት ውስጥ የምትገኘውና ኢሳያስ የሚደግፉት ጦር ያለበትን አንድን የሱዳንን ጄኔራል ነው። አንድ ሱዳናዊ ጄኔራል ባንድ ወቅት ኤርትራ እያንዱ ወገን ወይንም የሌላ ወገን ደጋፊ አይደለችም። ኤርትራ ሁሌም የእውነት ደጋፊ ናት ብሎ ነበር በማለት በእርግጥም የኤርትራ ፍላጎት፣ ጥቅምና ጥረት ለቀጠናችን ህዝቦች ሰላምና መረጋጋት ብቻ ያለመ ነው የሚለው ጋዜጣውም ከኤርትራ አንጻር በየትኛውም የቀጠናው ክፍል ውስጥ የሚፈጠር ማንኛውም ማሳሳቢ ሁኔታም የመላው ቀጠና ስጋት ነው። ከውጭ ጣልቃ ገብነት ይልቅ ለሀገር ውስጥ ተዋናዮች ቅድሚያ በመስጠት መፍትሔው በክልሉ ኃይሎች ትብብር እንዲገኝ ግልጽ አቋም አለው። ጨለማን ጨለማ ማፍረስ አይችልም። ጨለማን የመንጠቅ ኃይል ያለው ብርሃን ብቻ ነው። እናም ለጦርነት መጸለይና ጥላቻን መስበክ ሰላምና መረጋጋት ሊያመጣ አይችልም በማለትም ያጠቃልላል። ርዕሰ መስተዳድሩ በክልላቸው የሚገኘውን አንድ ማህበረሰብ ወፍ ዘራሽ ናችሁና ክልሉን ለቃችሁ ውጡ ማለታቸው ተገለጸም። ምክር ቤታቸውን እንዲሰበሰብ አድርገው በሀሳብ የሞገቷቸውን አባላትን ያለመከሰስ መብት እያነሱ እያሳሰሩም ቀጥሏል። ለአመታት የተላላኩትን ኢህአዴግን በብልጽግና ተክተው አሁን ገና ኢትዮጵያዊ ሆንክ ያሉት የቤኒሻንጉል ጉሙዝ ክልሉ ርዕሰ መስተዳደር አቶ አሻድሊ ሀሰን የሽናሻ ማህበረሰብን በተመለከተ አደረጉት የተባለው ንግግር እያነጋገረ ነው። የፖለቲካ ፓርቲዎች የጋራ ምክር ቤት አመራር በአርባ ምንጭ ዩኒቨርሲቲ የኢኮኖሚክስ ረዳት ፕሮፌሰር መብራቱ አለሙ ለመገናኛ ብዙሃን፣ ርዕሰ መስተዳድሩ አንድን ብሔረሰብ ወፍ ዘራሽ የሚል ስድብ መሳደባቸውን ተናግሯል። ሌሎች የፓርቲ አባላትና ደጋፊዎች ቀላል የማይባል ማስፈራሪያ እየደረሰባቸው ነው። የኛ የሽናሻ ህዝብን ደግሞ ወፍ ዘራሽ ተብሏል። የእናንተ አይደለም ክልሉ ውጡ፣ ተብለናል። ከዚህ በላይ ምናለም ወደ እስራኤል ሄዱ፣ እናንተ እስራኤላውያን ናችሁ ተብለናል። የክልሉ ፕሬዚደንት አሻድሊ ሐሰን ነው ይህንን የሚለው ሲሉ ነው የተናገሩት። የክልሉ ባለቤቶች ናችሁ ብለውን ነበር። አሁን ደግሞ ወፍ ዘራሽ እስራኤላዊ ናችሁ፣ ወደዛ ሄዱ እያሉ ነው። ድርጊቱ ዲሞክራሲ እንደሌለች የሚያሳይ የተመረጠ ሰው የሚታጎር ከሆነ ምርጫ ምን ያደርጋል የሚያስብል ነው ብለውታል። ጫካ ገብታችሁ ተዋጉ ነው ትርጓሜው። የክልሉ መንግስት የወሰነው ውሳኔ በሰላማዊ መንገድ ከምትታገሉ ጫካ ገብታችሁ ታገሉ የሚል ነው። እየሆነ ያለው ግራ ያጋባል። ምንድ ነው እየሆነ ያለው በማለትም ይጠይቃሉ። ሰው ለካ ወዶ አይደለም ጫካ ገብቶ የሚዋጋው። ስለዚህ ቤንሻንጉል ጉምዝ ክልል ህግ የሚባል ነገር የለም ሲሉም ነው የፓርቲ አመራሩና የዩኒቨርሲቲ መምህሩ ይፋ ያደረጉት። የቦሮ ዲሞክራሲያዊ ፓርቲ የቤንሻንጉል ጉምዝ ክልል ምክር ቤት አባል የሆኑት አቶ ዮሐንስ ተሰማን ያለመከሰስ መብታቸው እንዳነሳና ከታሰሩት ውጭም የፓርቲው አካላት ላይ ዛቻና ስድብ እየደረሰባቸው ስለመሆኑ መግለጹም ይታወሳል። አመራሩ ህገ መንግስታዊ ጥያቄ በማንሳታችን ፓርቲው ጽንፈኛ አሸባሪ ነው የሚሉ ነገሮች በመንግስት ሚዲያዎች ይሰራጩበት ጀመር ይላሉ። እኛም ይህ ተገቢ አይደለም ብለን መግለጫ ወጣን። የኛ የፖለቲካ ዘርፍ ኃላፊ መልስ ጻፈም። በመካከል ለፖለቲካ ፓርቲዎች የጋራ ምክር ቤት አዲስ አበባ ሲመጣ አሶሳ ኤርፖርት ተያዘ ብለዋል። ትናንት ያለመከሰስ መብቶ ተነስቷል። ወደ ማረሚያ ቤትም ይወስዱታል። እስካሁን ሶስት ሰዎች ታስሯል። አሶሳ ላይ ሁለት፣ ድባጤ ላይ አንድ ሰው አሸባሪ ጋር ይገናኛሉ፣ ግጭት ይፈጥራሉ ይላሉ። በዚህም ይፈርጃሉ ሲሉም ይገልጻሉ። እኛ መሳሪያ የዘን ጫካ ገብተን አናውቅም። እነርሱ ግን ጫካ ከወጣ አካል ጋር ከሰላም ተመላሾች ጋር እየሰሩ ናቸው። እኛ ግን በሰላማዊ መንገድ የምንታገል ምርጫ አሸንፈን ምክር ቤት የገባን ሀሳብ እንጂ መሳሪያና ጥይት ያልነበረን ነበርን ሲሉም አክሏል። በትግራይ ክልል የተፈጠረው ውጥረት በሰላም እንዲፈታ ኮሚሽኑ አሳሰበም። ኢሰመኮ እግዱን ተከትሎ በተነሳ ለመግባባት በክልሉ ሰዎች መጎዳታቸው መታሰራቸውና በመቀልና በአዲግራት አስተዳዳሪዎች ቅየራ መደረጉንም ጠቅሷል። የኢትዮጵያ ሰብአዊ መብቶች ኮሚሽን በትግራይ ክልል በሁለት የህወሀት ቡድኖች መካከል የተፈጠረ ሲል የገለጸውን ችግር የፕሪቶሪያው ስምምነት በተሟላ መልኩ እንዳይፈጸም የሚያደርግና የሰብአዊ መብቶች ጥሰት ስጋት የሚሆን በመሆኑ በሰላም ይፈታ ሲል ጥሪ አቅርቧል። ኮሚሽኑ በመግለጫው አቶ ጌታቸው እግድ ከጣሉ በኋላ የህወሀት ተወካይ መሆናቸውን የሚገልጹ አካላት በተለያዩ የክልሉ አካባቢዎች የጊዜያዊ አስተዳድሩን የመንግስት ተቋም ለመቆጣጠር እንቅስቃሴ ማድረጋቸውን ተከትሎ ከክልሉ ነዋሪዎች ዕለታዊ እንቅስቃሴ ባሻገር በሰዎች ሰብአዊ መብቶች ላይ አደጋና ስጋት ፈጥሯል ብሏል። ኢሰመኮ እግዱን ተከትሎ በተነሳ ለመግባባትም ሰዎች ላይ ጉዳት መድረሱን የጠቀሰው የተወደዳችሁ የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህን ይመስሉ ነበር።